ወደ ቅዱስ መቃርስ ሄደው ልመ ያዩ ጊዜ በብርሃን ያንን ራእይ ያሳቶ የቀራራቸው ቀድሶ ስጋው ደሙን አቀበላቸው። ክንፉ ስድስት የሆነ ኪሩብ ደግሞ ተገለጠ። ወደ አስቄት ገዳም እጁን ይዞ መጥቷል። ቅዱስ መቃርስ ጌታ ያንን

ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ በእርሱ አቅራቢያ ኖረዋል። ከእረፍቱ በኋላ ግን ሄዶ በዚያ እንዲኖር የእግዚአብሔር መልአኩ አዘዘው። ይኸውም ዛሬ የእርሱ ገዳም ሆኖ መልአኩ ይህ ገዳም በልጆች በመክሲሞስ እና በደማቴዎስ በስማቸው ይጠራል ስላለው እስከ እስከዚች ቀን ደብር ደብረ ብርስም ተብሎ ደብረ ብርስም ተብሎ ይጠራል። ተርጓሚው የሮም ገዳ ማለት ነው። የከበረ አባ በቃስ ታናሽ ሰዓት በዓት ሰራ በውስጡም ሆኖ ያለማቋረጥ በጾም በሰሮች በስግደት በመጥቃት ታላቅ ተጋባ ተጋደለ። ሰይድ ሰይጣናትንም ተገጥተው የሚመጡበትን በቀንና በቀንም በሌሊትም በግድ የሚዋጉ ሆነ። በጾሙና በሰሩ ሲጋደል ሰይጣናት እየተዋጉት እረፍት ስላላገኘ በልቦ አሰበ። በአለም ውስጥ ሳለው የቅዱስ አባት ንተጥሮስ ዜና ሰምቻለሁ

ስለዚህ መጣተን የሚተባበሩ ነው። ከዚህ በኋላ ለአባ መቃርስ የከበረች የምንኩስና ስርዓት ሁሉ አስተማሪ በሰርዓቱ በሚገባ በብዙ ነገር አጽናው። ሰይጣን የሚዋጉት መሆናቸው እነርሱ በስውር በፊት ጦር እንዲሁም ጥፋት በሆኑ ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ምትሆን አንተም እስከሞት ደርሰን

በቅልስ የጎበኘው ነበር። በአንድ ቀንም እንዲህ የሚለው ቃል ከሰማይ ሰማ። ቃሌ ትዕዛዜ ሰምተህ ወደዚህ መጥተህ በዚህ ቦታ ውስጥ ስለኖር እነሆ ቁጥር የሌላቸው የብዙ ብዙ ወገኖች፣ ነገዶች፣ ከሀገሮች በቋንቋዎች ከተለያዩ ህዝቦች አሰባስበለ እነርሱ በዚህ ቦታ ያገለግሉኛል፣ የከበረ ስም ያመሰግኑታል፣ በበጎ ስራቸውን ትሩፋታቸውን ደስ ያሰኙኛል። አንተም ተቀበላችሁ እውነተኛ የድህነት መንገድ ሆናችሁ። ይህንንም ቃል በሰማ ጊዜ ተበረታታለሁ። ሳና በሌሊት በጸሎት ጊዜ ቆመ ሳለ ባለቤት የክብር ባለቤት ጌታችን ዶሮ ፀይት ሰይጣናት ሲማከሩ ሰማቸው፣ እንዲህ አለ ይህ ሰው በዚህ በረሃ እንዲኖር ይህ ሰው በዚህ በረሃ እንዲኖር እንቶ የብዙ ብዙ ወገኖች ይመራቸዋል። እነርሱ በዚህ በረሃ ውስጥ ኑሯቸውን ሆኖ የሰማያዊ የሰማያውያን ሀገር ያደርጉታል እነርሱ ለዘላለም ጸንቶ የሚኖር ህይወትን ይተማመናሉ። እኛንም በግንብ በሚቀጣ ጽፍታችንን ቀጥተው አሰቃይተው ያሳድዱናል ከዚህ ቦታ ለማሳድደው እስክንችል እንደሆነ፣ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቃር ይህንንም በሰማ ጊዜ ልቡ ዘላ በሰይጣናትን ላይ ተበረታታ። የሰይጣን ምክራቸውን እስከሚሰማ ጆሮውን የከፈተው እግዚአብሔር አመሰገነ ድካባቸው ነው።

የልጆች የከበረ ሰው እሱ ለብዙ ወገኖች የከና የዛሬ በትንና ረቱ አላማ የሆን ዘንድ አላማ ከአሸናፊ እግዚአብሔር ዛፍ የተገኘ ጣፋጅ ፍሬም ይሆናላ። ወደ ቅዱስ አባንቶ ሲሆን በቀረበ ጊዜ በምድር ላይ ሰገደለት። በፍጥነት ቀና አድርጎ እንዳተሳመው ፊቱ እንደ በሽተኛ ፊት ተለውጦ አይቶታለና ይሆም ሴይጣናት አብዝተው ስለተዋወጡ ከዚያም ሰሎት አድርጎ በአምነት ተቀመጡ አባት

ላካል እርሷን በጉርማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀ አድኖ ወደ አባት እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምንም ምን አልተቀበለም። ሁለተኛውንም አውሲም የሚባል ሀገር አንድ ኖሲ ነበረ ስቶ ትንሣኤ ሳይደታ የለም አለ። ብዙዎችን ሰዎችንም አሳታቸው። የአውሲ ኤፒስ ቆጶስ፣ ወደ አባ መቃርስ ሄዶ የእርሱ ሕዝቦች እንዳሳሳቸው ነገረው፣ እንዲረዳው አብዝቶ ለመነው። አባ መቃርስ ተነስቶ ከዚህ ኤጲስ ቆጶስ ጋር ወደ ሀገረ አውሲ ደርሶ የአንድ ርስ መንፈስ ያደረበትን ባሕታዊ መነኮስ የተገናኘ ስለ ትንሣኤ ሙታን በተነጋገረው ጊዜ ያ ባሕታዊ የሞተ ሰው ከመቃብር ካላስነሳ እንዲ ያላ ብሎ መለሰለት። ተነሳ ሰውየው በገዳሙ ከህት ከሀድያን ወገን ነው። ያ አባታዊ አምኖ በስተ ተመለሰ። እርሱም የሳቱ ሁሉ ተመለሰ እንደ እርሱ የሳቱ ሁሉ ተመለሱ። ያ አባት ተለይቶ የተነሳው የክርስትና ጥምቀት ያጠናቀው ዘንድ አባ መቃርስን ለመነው። እርሱን አጥምቆ የምንኩስና ልብስ አለበሰው። ሰባት ዓመትን ኖረ፣ አረፈ። ከዚህም ከዚህ በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድ

ያሳርፈው በወደደ ጊዜ ሁልጊዜ በሚጎበኙ ኪሩብን ወደ እርሱ እርሱንም ወደ አንተ መጥቼ ወስጃለሁ፣ ተዘጋጃለሁ። ከዚያም በኋላ አባንጦስንና የቅዱሳን ተዘጋጃለሁ። ከዚህ በኋላ አባንጦስንና የቅዱሳን አንድነት ማህበረሰብ ማያል የሆኑ የመልአክ ሰራዊት እግዚአብሔር እስከ እስከሰጠ ድረስ ያይ ነበር። መልአክ መላ የዘን ዘጠና ሰባት ሆነ! የቅዱስ መቃርስ ነፍስ ወደ ሰማይ ስታረግ እንዳየ በዚህ ነገር ደቀ መዛሙርቱን አቅባት አባ በብንዳ ምስክር ሆነ። ሰይጣናትን እንደሰማቸው እየተከተሉ መቃሪ ሆይ አሸነፍከን እያሉ ሲጮሩ እስከዛሬ ገና ያላቸው። ወደ ገነትም ስገባ መቃሪ ሆይ አሸነፍከን ብሎ ብለው በታላቅ ድምፅ ጮሁ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ሲመሰገን ስሙ ይባረክ። ከእጃቸው ያደረግ ያላቸው ብለው መስክሯል። የሥጋዊ እንዲህ ሆነ። እርሱ በሕይወት ሳለ ሥጋውን እንደሰወሩ ልጆች አዟቸው ነበር። የሀገሩ የሳምቢው ሰዎች መጥተው ለደቀ መዛሙርቱ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ፍቅር ይመክረውና ይገሥጸው ነበር። ገንዘብ ከሆነ ተበቅ የሚለው ነው። እርሱ መጥቶ የቅዱስ አባ መቃሰ ሥጋ ሳያቸው ወደ ሀገራቸው ሳይስ ላይሶዬን ወስደውት እስከ እስከ አረብ መንግስት እስከ አረብ መንግስት መጥቶ በዚያ በዚያ ደቀ መዝሙሩ ዮሐንስ ግን ገንዘብ ስለመመኑ ዝንጎስ ሆነ። ከዚህ በኋላ

በዚያች ጊዜ ስጋ ከመለኮት ጋር ሳይለይ ላይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲህ ነፍስ እንዲሁ ነፍስ ከመለኮት ጋር አንድ ሆና እስረኞችን ነፍሳትን ትፈታቸው ዘንድ ወደ ሱ እሱ ወረደች። እርሱ ከሰማያት ከፍ ከፍ ያለ ልዑል ባሕርይ፣ ከአብ ከመንፈስ ቅዱስ ጋር በጌትነት ዙፋን ተቀምጦ ያለ ለእርሱ እስጋ ላይ የክብር ክብር ገዘነ

በዚች ቀን የኢትዮጵያ ንጉሥ ሰማዕት ገላውዴዎስ አንገቱ የተቆረጠበት። ይህ ቅዱስ በተግዛዝ ለምክር በፈርከት ያሉ ያደገ አባቱ ንጉሥ ልብነ ድንግል ሃይማኖቱ የቀና ነበርና በዘመኑ የእስላም ወገን የሆነ ስሙ ግራኝ የሚባል ተነስተዋውያ ክርስቲያናትን አጠፋ። ከንጉስ ከንጉሥ ልብነ ድንግል ጋር ጦርነት ገጠመው። ንጉሱ ሞቶ መመለስ ሲሳነው አርበኞቹ ቢሳነው አርበኞቹ ሰራዊቶቹን እስከሚ

ከዚህ በኋላ እግዚአብሔር ይህንን ውስጥ አስነሳ። ከግራኝ ታላላቅ ካቶች ጋር ጦርነት ገጠማቸው። ድልም አድርጎ ወሰዳቸው። ግራኝ ድልም አድርጎ አሳደዳቸው። ግራኝ ግን በሰማ ጊዜ ተቆጣ። ከቱርክ አበቶች ጋር ከአላፍ ፈረሰቦች ጋር መጥቶ ንጉሱ ገጠ ነው ጌታችን ግራኝ ግን በንጉሥ ገላዲዮስ እጅ ጣለ። ገደለው ግራኝ በመፍራቱ ተበት የተበተኑ ሁሉ ከተማረበት ሁሉ ተመልሰው የፈረሱ አብያተ ክርስቲያን ተመልሰው አነሱ። የፈረሱ አብያተ ክርስቲያን ተመልሰው ተነሱ። የክብር ባለቤት የሆነ ክርስቶስ ሃይማኖት ተቀላል። ከዚህም በኋላ ከእስልና ወገን አንዱ ከብዙ አገኞ ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ከጥቂት ሰዎች ጋር ተቀምጦ ሳለበ የቤተ ንጉሱ ተገናኝ ሰዎቹ የጦር መኮንኖችን እስኪሰበስብ ፈቀቅ እንበላ እርሱ ግን የክርስቲያኖችን መማረክ የአባተ ክርስቲያን መፍረስ ላይ ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ የኋላ እስላሞች ሁሉ ከበቡት፣ ተረባረሩበት፣ በጎራዴ ጨፈጨፉ፣ በብዙ ጦሮቹ መወቁት፣ ከፈረሱ ጣሉት፣ ከፈረሱ ጣሉት። የከበረች አንደ